ሄዶ ወደ መዲና ሲሄድ የጠበቁት ክርስቲያኖችና አይሁዶች ናቸው የተቀበሉት። እና ሄዶ ገንዘቡን ላይ የሚጠይቃቸዋል ገንዘብ አንጡ ይላቸዋል። እየሄደ ማንን ክርስቲያኖችንና አይሁዶችን ወይንም የመጽሐፉ ሰዎችን። ሱራ አልተወባ አያ 29 ማየት ትችላለህ። በግዴታ ክርስቲያኖችና አይሁዶችን ገንዘብ ይቀበል ነበረ። ከዛ ይሄንን ገንዘብ ሲቀበል ደግሞ ሱራ አልበቀራ የላሚቷ ምዕራፍ አያ 145 ላይ እንደዚህ ይላል ያ ለአላህ መልካም ብድርን የሚያበድር ለእርሱ ብዙ እጥፎች አድርጎ የሚያነባብርለት ማን ነው እያለ ይቀጥላል ስለዚህ ብድር ነው ብታበድሩት እያለ በአላህ ስም ገንዘብ ይወስድባቸዋል ከማን ከአይሁዶችና ከክርስቲያኖች ይህን ጊዜ ነው ምርር ሲላቸው ምናሉ የእነዚያን አላህ ድሃ ነው እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል አላህ በእርግጥ ሰማ ይላል ምክንያቱም ምርር ሲላቸው እነሱ ሰርተው ጥረው ግረው ያመጣሉ፣ እሱ ደግሞ ይወስድባቸዋል ማለት ነው። ባላስም ሲወስድባቸው አላህ ደሃ ነው ማለት ነው አሉ ማለት ነው። ከዛስ? መሐመድ ይህን ጊዜ ተበሳጨና፣ እንደው ምን አደረጋቸው? ጦርነት አወጀባቸው፣ ዘረፋቸው። እንዴት? ሱረቱ አንፈል ሱራ ስምንት አያ አንድ አንብበው፣ እንደዚህ ይላል። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች ያላህና የመልእክተኛው ናቸው። ልብ በል ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ መዝረፍ ማለት ነው። የዘረፋ ገንዘቦች ያላህና የመልእክተኛው ናቸው። የትኛው መልክሴ ነው እያዘረፈ ንብረት የሚወስደው? የትኛው መልክሴ ነው ዝረፉና አምጡልን የሚለው? የትኛው መሎክሴ ነው? የትኛው ገዳም ነው ዘርፋችሁ አከፋፍሉን ሚል? መሐመድ ግን ይዘርፋል ያንን የተዘረፈውን ይከፋፈላል። ሱረቱ አንፋል። ይሄ የጦር ዘረፋዎች ደግሞ ማሌ አፕላይ የተደረገው ክርስቲያኖች አይሁዶች የሚዘረፉት ነው። ክርስቲያንና አይሁዶች ሰራተኛ ስለሆኑ ነው። ሱራ አልተውባ አያ 29 ማሌ ነው አፕላይ የሚደረገው የመጽሐፉ ሰዎች። የመጽሐፉ ሰዎች ደግሞ ክርስቲያኖችና አይሁዶች ናቸው። የተዋረዱ ነው በእጆቻችሁ ጂዚያ እንዲሰጧችሁ የሚለው ማንን ነው? ክርስቲያንና አይሁዶችን እኮ ነው። እንደገና ደግሞ መሐመድ አስር ዓመት ባልሞላ ውስጥ ከሰማንያ ስድስት ጦርነቶች በላይ አካሂዷል በሱ የኡም እንትኖች። ስለዚህ ሰማንያ ስድስት ጦርነቶችን በአስር ዓመታት ውስጥ ያደረገ ነቢይ ምን ያህል ሊዘርፍ ይችላል? ምን ያህል እንደሚዘርፍ አስቡት። ስራው ምናልባት ጦርነት ሊሆን ይችላል። ጦርነት ከሆነ አዎ እንደዛ ሊሆን ይችላል። ካይበርን ማሰብ እንችላለን። በካይበር ላይ ምን አለ እንደተዘረፈ፣ ፕላስ ደግሞ የቀሩ ሰዎችን ንብረታቸውን እንዴት እንደሚወስድ አርሰው ምን ለሱ ሲሰጡት እንደነበረ እሱ ማሳየት እንችላለን። ማለትም ለፍተው ሰርተው እነሱ አንድ እጅ ሲወስዱ እሱ ሶስት እጅ ይወስድ ነበረ። እሱንም ማምጣት እንችላለን። አስፈላጊ ከሆነ ማሳየት እንችላለን ማለት ነው። በተረፈ ግን ሞሎሴዎች በገዳማውያን ገዳማውያን ምን ያህል እንደሚሰሩ ምን ያህል እንደሚለፉ ሄዳችሁ ማየት ስለምትችሉ ጊዜው አመቺ ስለሆነ አንድ ቀን የድብላችሁ ማየት ትችላላችሁ። በተረፈ ግን ተረተረት እንደመጻፍና ተረተረት እንደማውራት ልቦለድ እንደማውራት የሃይማኖት ጉዳይ ሴንሴቲቭ ነውና ደራሲያን ተጠንገቁ። አርፈህ እንደዚህ ተረት ተረትህን ብታወራ ይቀላል። አንድ አሪፍ ተረት አለች። በደልናሉ አይሁዶች፣ አይሁድ ይገፋል በጣም ነው የሚገፋው እና ይበደላል። በልብ ወለድም በምንም ብትመጡ የመጨረሻ እርጉም ሰው የሚያስፈልግ ከሆነ አይሁድ ሆኖ ነው የሚጻፈው። እና ይሄንን በደል እየቻሉ በእንዲህ አይነት ሁኔታ ውስጥ እያለን ለምን አቤት አንልም ብለው ነቢዩ ጋር መጡ ነው። መልካም፣ ይህ ሰውዬ በጣም ትልልቅ ስህተቶችን ተሳስቷል። በመጀመሪያ ደረጃ አይሁዶች በጣም እንደሚጠሉና እንደሚገፉ እሱን መጠላታቸውን ሙሐመድ የሙስሊሞቹ ነቢይ እንዳስቀረላቸው ኢቨን የጸሎት ቦታውን ቤቱን ራሱ እንደለቀቀላቸው ተናግሯል። ፕላስ ደግሞ አይሁዶች በልብ ወለድና በተለያዩ እንትኖች ድርሰት ውስጥ በጣም በቃ በዘግናኝ ሁኔታ እንደሚመሰሉ በመጥፎ ነገር እንደሚመሰሉ እስልምና እንዳስቀርላቸው ነገር መሐመድ እንዳስቀርላቸው ነገር ነው የተናገረው። እንዴት እንደማፈርሰው ላሳያችሁ። ቁርአኑ ላይ እንጀምር። ቁርአኑ ላይ ሱራ አምስት አልማይዳ ይባላል። ሱራ አልማይዳ አያ አምሳ አንድ ላይ እንደዚህ ይላል ቁርአኑ ስለ አይሁዶች ምን ይላል? እናንተ ያመናችሁ ሆይ ሙስሊሞች ማለት ነው። እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ለምን ከፊላቸው ለከፊላቸው ረዳት ናቸውና። ሙስሊም ከክርስቲያንና ከአይሁድ ጋር ጓደኛ መሆን አይችልም እንደ ቁርአኑ አስተምሮ። ምክንያቱም አይሁድና ክርስቲያኖች ረዳት ናቸው ጓደኛ ናቸውና ይላል። ስለዚህ ክርስቲያኖችንና አይሁዶችን ስለሚወድነው ቁርአኑ እንደዛ ያለው ሱራ አልኢምራን አያ 30 28 ላይ ተፍሲር ኢብን ከሲር ኢብን አባስ ጀለል አልጀለሌን ምን ይላሉ? በፍጹም ብትሞቱ እንኳን ከአይሁድና ከክርስቲያን ጋር ጓደኛ እንዳትሆኑ ሕብረት እንዳትፈጥሩ። ጓደኛ እንኳን ብትሆኑ እነሱ በቁጥር ከበለጧችሁ እህ በልባችሁ እየረገማችኋቸው የውሸት እያላችሁ ሳቁላቸው ነው የሚለው። ልጨምርላው። አሁንም ቁርአኑ ላይ አሁንም ሱራ ናይን አልተውባ ይባላል ሱራ ዘጠኝ አያ 30 ላይ እንደዚህ ይላል አይሁድ ኡዘይር ያላህ ልጅ ነች አለች ክርስቲያኖችም አልመሲ የአላህ ልጅ ነው አሉ ይህ በከንፈሮቻቸው የሚናገሩ ቃላቸው ነው የእነዚህን ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ አላህ ያጥፋቸው ይሄ ምርቃት ነው ወንድማችን ሰውየው አሁንም ልጨምርልህ በጣም በመጥፎ ይሳላሉ ሙሐመድ ልክ እንዳስቀርላችሁ ለተናገርከው አሁንም ከቁራን ልጨምርልህ ሱራ 98 አያ 6 ላይ እንደዚህ ይላል አይሁድና ክርስቲያኖች የመጽሐፍ ሰዎች ይባላሉ። እነዚያ ከመጽሐፉ ሰዎች የካዱት አጋሪዎችም በገሀነም እሳት ውስጥ ናቸው በውስጣቸው ዘውታሪዎች ሲሆኑ እነዚያ እነሱ ከፍጥረት ሁሉ ከፍጥረት ሁሉ ኢማጂን ከፍጥረት ሁሉ ክፉ ናቸው። ከፍጥረት ውስጥ አንዱ ሴጣን፣ ጅን፣ አጋንንት ነው። ከአጋንንትም ከሴጣንም በላይ ክርስቲያንና አይሁዶችን ክፉ ናቸው ይላል። አሁንም ጨምርልህ ከሐዲስ ደግሞ ሳያል ቡካሪ 29 26 ላይ ነው። ራይት ዳ አቡሁረይራ አቡሁረይራ እንደተረከው አላ ሳብስቶል ሳይድ ያላ መልክተኛ እንደ ያለ ዘ አውር ዊል ኖት ቢ ኤስታብሊሽድ አንቲል ዩ ፋይት ዊዝ ዘ ጁሽ አንድ ዘ ስቶን ቢሃይንድ ዊች ኤ ጁ ዊል ቢ ሃይዲንግ ዊል ሴ ኦ ሙስሊም ዘር ኢዝ ኤ ጁ ሃይዲንግ ቢሃይንድ ሚ ሶ ኪል ሂም ምን አለ ነብዩ? ሰዓቱ በፍጹም አይመጣም፣ የቂያማ ቀን አለ፣ የትንሳኤ ቀን በፍጹም አይመጣም ከአይሁዶች ጋር ተዋግታችሁ አይሁዶቹ ከናንተ ሮጠው ድንጋይ ስር ወይንም ዛፍ ስር ይደበቃሉ። ድንጋዩ እንኳን ሙስሊሙ ናናና አይሁዱ ከኋላ ተደብቋል ግደለው እስከሚል ድረስ which means ሙስሊሞች አይሁዶችን ገለው እስካልጨረሱ ድረስ ቂያማ ወይንም ትንሳኤ እንኳን አይመጣም ብሏል። ልጨምርልህ ሌላውንም። አሁንም ስለ አይሁድ ሳይ አል ቡካሪ 33 ድሮ አምስት ረነዌት አቡ ሁረይራ አቡ ሁረይራ እንደተረከው a group of israelites were lost nobody knows what they did but አይ ዱ ኖት ሲ ዴም ኤክሰፕት ዳት ዴ ዌር ከርስድ አንድ ቼንጅድ ኢንቱ ራትስ። ምን አለ? ከእስራኤል ወገን የሆኑ ዝርያዎች የተወሰኑት ጠፍተዋል አለ። ጠፍተዋል ምን እንዳጠፉ ማንም ያውቅ የለም አለ። እሱም የሚያየቸው ወደ ምን ተቀየሩ አለ። የተረገሙና ወደ አይጥ የተቀየሩትን ብቻ ነው የማየው አለ። ስለዚህ እነኚህም ወር አብቡት ሙሉን አዲሱም እነኚህ ወደ አይጥ አይሁዶቹ ወደ አይጥ የተቀየሩት አለ የግመል ወተት ስትሰጧቸው አይጠጡም። የበግ ወተት ምትሰጧቸው ከሆነ ከጠጡ እነሱ አይሁዶች ናቸው ወዳይጥ የተቀየሩት አለ። አይሁዶችን ወደምን ተቀየሩ አለ ወዳይጥ። ከዚህ በላይ ልብ ወለዳለ። አሁንም ልጨምርልህ ሳይ ሙስሊም 2767 ኢት ዊል ቢ ዴይ ኦፍ ሬስቶሬሽን አላህ ውድ ሊቨር ቱ ኤቭሪ ሙስሊም ጁ ኦር ክርስቲያን እን ዳት ዩ ሬስኪው ፍሮም ሄር ፋይር ቅያማ ቀን ወይም ትንሳኤ ላይ አለ አላህ ለእያንዳንዱ ሙስሊም ክርስቲያን ወይንም አይሁድ ይሰጠውና እሱ መዳኛህ ነው ቤዛህ ነው ይለዋል። ስለዚህ ሙስሊም ገነት እንዲገባ አንድ ክርስቲያን ወይም አንድ አይሁድ ለሙስሊም ቤዛ ይሆነዋል ማለት ነው ይሰዋለታል። ይሄ ፍቅር ነው። አሁንም አንድ እንጨምር። ሙስናዳ አህመዱ ሁለት መቶ 15 ላይ እንዲላል ኢፍ አይ ሊቭ ኢንሻላህ i shall certainly expel the jewish and the christian from the arab ፔኔንሱላ በሕይወት ብቆይ አለ። ነብይ ታሞስ የማቀቀ በሕይወት ብቆይና ብኖር ክርስቲያኖችና አይሁዶችን ከአረብ ሰላጤ ሀገራት ጠራርጌ አስወግዳለሁ፣ አጠፋቸዋለሁ፣ አባረራቸዋለሁ አለ ማለት ነው። እንኳን የጸሎት ቦታ ቤቱ መስጊዱ ሊለቅላቸው በሕይወት የምቆይ ከሆነ አይሁድና ክርስቲያኖችን አስወግዳለሁ ከአረብ ፔኔንሱላ ያለ ነብይ ነው። ስለዚህ አለመረጃ ተረት ተረት ለመወደድ ብሎ ማውራት በመረጃ እንደዚህ እናፈርሰዋለን እና አይሆፕ እንደዚህ የምታደርጉ ደራሲያን ለመወደድ ብላችሁ አለመረጃ ዝም ብላችሁ የነገሯችሁን ሚዲያ ላይ አትቃዩ። እኔ እኮ ግራ የገባኝ ይህን ያህል ዓመት አልፎ የመጣ መጽሐፍ ላይ እንዴት ስለተሰቀለ ሌላ አካል እንዴት ሊናገር ቻለ? ማለት የሌለ ነገር ከሆነ ማለት ነው። መጀመሪያ ይኸውልሽ ታሪኩን መሰለሽ ኢየሱስ ወንጌል ነበረው ሲያስተምር የነበረው ማርቆስ አነሳ ምስ ታያለች በወንጌል እመኑ ይል ነበረ። በወንጌል እመኑ ሲል ማርቆስ አልነበረም በዛ ሰዓት ሉቃስ አልነበረም፣ ማቴዎስና ዮሐንስ፣ በዮሐንስና በማቴዎስ ስም የጻፉት ጸሐፊዎችም አልነበሩም። ራሱ በቦታውም አልነበሩም ወይ የዚህን ኡስታዝ። ዛሬም ቅጥፈቱን እየተመለከታችሁ ነው አይደል? በቁርአኑ ያፍራል። በእርግጥ ቁርአን ላይ ሲጠየቅ ምላሹ ከመጽሐፍ ቅዱስ ነው። ከዛ ለሱ ምላሽ ሲሰጡት ደግሞ ፊደከ ያ ኡስታዝ ብለው የሚመጡለት አሉ። ፊዲያ የሚሆኑለት ማለት ነው፣ የሚሰውለት ቤዛ የሚሆኑት ጀሌዎች አሉት። አለማወቁን ሊከበር የሚያደርጉለት ማለት ነው። እንግዲህ ያስቡት፣ ክርስቶስ ተሰቅሎ ሞቶ ሞትን ድል አድርጎ ተነስቶ አድርጎ ከስድስት መቶ ዓመት በኋላ የመጣው መሐመድ ቋንቋውን በዛ ማይናገር ሀገሩ ለዛ ያልነበረ ከዛ ወገን ያልሆነ ከስድስት መቶ ዓመት በኋላ መጥቶ አልገደሉትም፣ አልሰቀሉትም ግን ለነሱ ተመሰለባቸው። ይሄንን እመኑ አይናችሁን ጨፍናችሁ። ይሄ እንዴት ይታመናል? እያለችው ነው እህታችን። አስቀድሞ የነበረው መጽሐፍ በግልጽ ለምሳሌ አራቱም ወንጌላት በግልጽ ክርስቶስ እንደተሰቀለ አስቀምጠውታል። መሀመድ ግን ብድግ ብሎ ኖ ኖ ኖ አልተሰቀለም፣ ተመሰለባቸው። ይሄ ወንድማችን ደግሞ አይ ተመሰለ የሚለው ማን ነው የተመሰለው ብላ ቻሌንጅ ስታደርገው ምንድን ነው የተመሰለው? አይ ቁርአኑ እንደዛ ምንም አይልም። ሁለቱንም ብትል የትም አያስኬድህም። ሳይሰቅሉ ሰዎች ምንም ሳይሰቅሉ የሰቀሉ መሰላቸው ካለ ጀስት መሀመድ አሁንም ጥያቄ ውስጥ ይገባል። ሳይሰቅሉ ምንም ያልሰቀሉትን የሰቀሉ ሊመስላቸው አይችልም ኦኬ፣ የሆነ አካልን ሰቅለዋል በሱ ቦታ በኢሳ ቦታ። አካሉን ደግሞ ያ የተሰቀለው ማለት ነው ባይዘይ የነቢይ አጎት ልጅ ኢብን አባስ ታቴዎስ ነው የተሰቀለው ይላል። ነቢይህ ምን ብሏል? ቁርአንን ከሱ ተማሩት ብሎ ጸሎት ያደረገበት ነው። አንተ ዛሬ ከአንድ ሺህ አራት መቶ ዓመት በኋላ መጥተህ ኢብን አባስን ውድቅ ልታደርግ አትችልም። ኢብን አባስ የተሰቀለው በኢሳ ቦታ ታቴዎስ ይባላል ይላል። ነቢይህ ከእሱ ተማሩ ስላለ ስለዚህ ተመሰለ ማነው ኦኬ በኢሳ ቦታ ታቴዎስ ተመሰለና እሱን ሰቀሉት ይሄንን እንመን ማን ነን ያስመሰለው ማለት ነው አላህ ይሆናል ማለት ነው ስድስት መቶ ዓመት ሙሉ አላህ ሰዎች ኢየሱስ ተሰቅሏል ብለው እንዲያምኑ ዝም ብለው እየታዘበ ነበር ዮሐንስ ማቴዎስ የሉም በዛን ሰዓት ወንጌልን እነሱ እንዳልጻፉ እነሱም እንዳልነበሩ አስቀመጠ ሙፈሲሮች ጋርም ትጣላለ ወዳጃችን፣ የእኛንቶ ከሙፈሲሮችም ትጣላለ። ለምሳሌ ኢብን አባስ፣ አሁንም የነቢይ አጎት ልጅ፣ ቁርአንን በብቸኝነት ያብራራ የተባለው ኢየሱስ አስራ ሁለት ደቀ መዝሙርቶች እንዳሉት ይናገራል። እንዲሁም ደግሞ ዮሐንስ ራሱ የኢየሱስ ደቀ መዝሙር እንደሆነ ይናገራል። እነ ቁርጡቢ፣ እነ ማቴዎስ፣ ዮሐንስ የኢየሱስ ደቀ መዝሙር እንደሆኑ ይናገራሉ። ኢቭን የነቢይህን ሲራ የጻፈው ስረቱ ረሱሉላ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 102 እስከ 103 የዮሐንስን ወንጌል የጻፈው ዮሐንስ እንደሆነ የጌታ ደቀ መዝሙር ዮሐንስ እንደሆነ አስቀምጧል። የጌታ አስራ ሁለቱ ደቀ መዝሙርቶች ውስጥ ዮሐንስ ለምሳሌ ማቴዎስ፣ እነኚህ ከአስራ ሁለቱ እንደሆኑ መጽሐፍ ቅዱሳችን ይናገራል። ኢንተርናል ኤቪደንስ ጨቅ የሆነ ማቅረብ እንችላለን። እነኚህ የጌታ ደቀ መዝሙር እንደሆኑ ከራስ ሙፈሲሮ ጭምር እናቀርባለን። እንዲህ ማርቆስ ለምሳሌ ጴጥሮስ ደቀ መዝሙር ነው፣ የመንፈስ ልጁ ነው። ስለዚህ እነኚህን አናምንም፣ የአይን ማኞቹን የጌታን ደቀ መዝሙር አናምንም፣ እነሱ የጻፉትን አናምንም ብለህ ከስድስት መቶ ዓመት በኋላ የመጣውን ልመንልህ አይደለም ሲቀጥል የቁርአን ጻፊዎች አይታወቁም። ለምሳሌ ቁርአንህን ሲጽፍለት የነበረው ለነብይህ ሙሐመድ እኔ ከጻፍኩለት ውጪ አንዳች አያውቅም ብሎ ክርስቲያን ሆኗል። ይሄው መረጃ። ሙሐመድ ደግሞ እኔ መጻፍም ማንበብም አልችል ማህይም ነኝ የኔም ተከታዮች ማህይሞች ናቸው ብሏል። ይሄው መረጃ። ስለዚህ ቁርአንህን ሲጽፍለት ለነበረው ለነብይህ። እኔ የጻፍኩትን ብቻ ነው መሐመድ የሚያውቀው እንጂ እኔ ከጻፍኩለት ውጪ ምንም አያውቅም ካለ ሰውየው ዝም ብሎ የፈለገውን ሲጽፍለት ኖሮ ኖሮ ምንም የመገለጥ እንደሌለው ሲያውቅ ወደ ክርስትና መጥቷል ማለት ነው። ኤንዌይስ ወንጌል ምናምን ኢየሱስ ነበረ ባልክ ወንጌል ራሱ ምን ማለት ነው? ወንጌል ማለት እኮ ስለ ልጁ ስለ ክርስቶስ ነው፣ ስለ እሱ ብስራት እኮ ነው ወንጌል ማለት በራሱ ዋት ኢዝ ኢንጅል። ኢንጅል ማለት በቁርአን ምንድን ነው አንድ ቨርስ ልታመጣልን ትችላለህ? ኢንጅል ማለት ምን ማለት እንደሆነ አታመጣም። አታመጥ ሰማይ ወርደ ምድር ብፈርጥ፣ አንድ ጥቅስ ከቁርአን ላይ ኢንጅል ማለት ምን ማለት እንደሆነ ትርጉሙ ልታመጣልን አትችልም። እኛ ግን ወንጌል ማለት ስለ ልጁ ስለሆነ፣ ራሱ ዜና ራሱ ብስራት፣ እሱ መልካም ዜናችን ነው እና ተረተረት ከተረተረት የኡስታዝ መቼ እንደሚወጣና ወይ እንደሚወያይ ጀሌዎቹም ደግሞ እስከ መቼ እንደሚታደጉት፣ 2017 የምና ይሆናል። ክርስትና ተመከር ዳዊት አለ ዳዊት ሴታይቱ ደፈረ ሴታይቱ አምራን ሻርፍ ዝዳይ ደፈረ መጽሐፈ ሳሙኤል ቃል ወይ ዛሬም እንደተለመደው እነሱም ያነሱትን የኡስታዞቻቸውን መጽሐፍ ቅዱስ እንደሚያነሱትን እናፈርስና ይህንም በተመሳሳይ ባክፋየር አድርገን ቁራንና ነቢያቸው ላይ አፕላይ እናደርገዋለን። ያነሳው ይሄ ኡስታዝ ምንድን ነው? እሱ ዳዊት የኦሬዮንን ሚስት አግብቷል ኦሬዮንን ገሎ የሚል ነው ታሪኩ። ሁለተኛ ሳሙኤል ምዕራፍ 11 ጀምራችሁ ታነቡት፣ ግልጽ ነው። አዎ ዳዊት ይህንን ስራ ሰርቷል። ነገር ግን እግዚአብሔር ምን አለው ነው የኛ ዋናት ነገር። ሰዎች አይሳሳቱም፣ ነቢያቶች አይሳሳቱም ብለን አናምንም። ይሳሳታሉ እንደ ማንኛውም ሰው ስሜት አላቸውና ስሜታቸውን ተጠቅመው ስተት ሊሰሩ ይችላሉ። ሁለተኛ ሳሙኤል ምዕራፍ 12 ላይ ከቁጥር አንድ ጀምራችሁ ስታነቡት እግዚአብሔርም ይላል ናታንን ወደ ዳዊት ላከው። ወደ እርሱ መጥቶ አለው፣ በአንድ ከተማ አንዱ ባለጸጋ፣ አንዱም ደሃ የሆኑ ሁለት ሰዎች ነበሩ። ባለጸጋውም እጅግ ብዙ በግና ላም ነበረው፤ ለደሃው ግን አንዲት ታናሽ በግ በቀር አንዳች አልነበረችውም። አሳደጋትም፣ ከልጆቹ ጋርም በእርሱ ዘንድ አደገች፣ እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች እያለ ይቀጥላል። ባለጸጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ፣ የዚያንም የደሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን፣ ይህን ያደረገ ሰው የሞት ልጅ ነው። ይህን አድርጓልና አላዝንም፣ ስለ አንዲቱ በግ አራት ይመልስ አለው። ናታንም ዳዊትን አለው ያ ሰው አንተ ነህ አለው። አየ በምሳሌ እግዚአብሔር ምን አለው? አንዱ ባለጸጋ ነበር፣ ብዙ በጎችና ላሞች ነበሩት። እንግዳ ሲመጣበት ግን አንዲት በግ ካለችው ወስዶ ለእንግዳው አረደ። ምን ትላለህ ሲባል ያ ሰው የሞተ ነው አለ ዳዊት። ስለ አንዷ በግ አራት አድርጎ ይመልስ አለው። ናታን ይሄን ጊዜ ምን አለው? እኔን የላከኝ እግዚአብሔር ነው። ይሄን ወንጀል እንጀል የሰራኸው አንተ ነህ። ዳዊት አጥፍተሃል። ዳዊት ንጉሥ ስለሆንክ አላጠፋህም? ሚስት ኢቨን የገዛ ልጅ ሚስት ብታገባ እንደ መሐመድ ዝም ይልሃል እግዚአብሔር? ኔቨር አጥፍተሃል። ይሄን ፍርድ ራስህ ላይ ይፈርድሃል። ቁጥር ዘጠኝ ላይ አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለለህ? ኬጤያዊውን ኦርዮንን በሴፍ መትተሃል። ሚስቱንም ላንተ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች ሴፍ ገድለሃል። እግዚአብሔር አየህ፣ እንደዚህ ይቆጣል። እንዳንተ ሱረት አልአዛብ አያ 37 ላይ የማደጎ ልጁን የገዛ ማደጎ ልጁን የአክስቱን ልጅ መሐመድ እንዳገባው አይደለም አላፈ እጄ ላለው እንደሚለው አይደለም። እግዚአብሔር አያህል እንዲህ ነው የሚያደርገው። ስታጠፋ አጥፍትሃል ይልሃል፣ መልክተኛ ልኮ ቁጥር አስለ ስለዚህ አቃለኸኛልና፣ የኬጤዮንም የኦሪዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም ይለዋል ማለት ነው። እንደዚህ አይነት ከባድ የሆነ ማስጠንቀቂያ ይሰጠዋል እግዚአብሔር። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ። አየህ ክፉ ነገር አስነሳብሃለሁ። መጥፎ ነገር አድርገሃልና የድሃውን አንድ ሚስት ያለችውን እንደ በብብቱ ስር ምተኛውን የሚንከባከባትን እንዳይን ብሌን የሚሳሳለትን ገለሱ ሚስቱን ወስደሃልና፣ እኔ ደግሞ ባንተ ላይ ይሄንን ክፉ ነገር አስነሳብሃለሁ አለው እግዚአብሔር። መጥፎ ነገር ስላደረግ ከዛስ፣ ዳዊት ያለቅሳል፣ ያዝናል። ከዛ በኋላ ዳዊትም ናታንን አለው እግዚአብሔርን በድያለሁ አለ። ምን አለ? እግዚአብሔርን በድያለሁ። ከዛ በኋላ ጾም ጸሎት ይገባል። ሙሉን አንብቡት እናንተ ጾም ጸሎት እየየ ጀመረ ማለት ነው። ክፉ አድርገሃል፣ የሰው ሚስት ወስደህ ባልየውን ገለ ሚስትየዋን ተኝተሃል። ከእሷ የምወለደውም ልጅ ለአንተ አይሆንም፣ አይባረክም፣ እቀስፍብሃለሁ አሉ። ዳዊት በቃ ምግብ አቆመ፣ ለእሶ ጀመረ፣ በድያለሁ አለ። ኦኬ፣ አንተ ግን አትሞት ማለው ከዛ እግዚአብሔር ማረው። መልሶ ለምን ንስሐ ገባ ተዛ ምን ይላል ዳዊት በመዝሙር 118 ቁጥር 18 ላይ መገሰጽስ እግዚአብሔር ገሰጸኝ ለሞት ግን አሳልፎ አልሰጠኝም ይላል። ስለዚህ ሰዎች ይሳሳታሉ፣ ዳዊትም ይሳሳታል። ስህተታቸው ተጽፎልናል። እግዚአብሔር ግን ይቀጣል ያጠፋው ይሄንን አንተ ላይ እንመልሰው። ይሄ ታሪክ በተመሳሳይ ቁራ ያለ ሱራ 38 አያ 22 ላይ እንደዚህ ይላል፣ በዳውድ ላይም በገቡ ጊዜ ከነርሱም በደነገጠ ጊዜ አትፍራ ከፊላችን በከፊሉ ላይ ወሰን ያለፈ ሁለት ተከራካሪዎች ነን። በመካከላችንም በእውነት ፍረድ፣ አታዳላም፣ ወደ መካከለኛው መንገድ ምራን አሉት ይላል። ማንን ዳዊትን ሁለት አካላት ገብተው፣ ተፍሲሮቹ መላእክ ናቸው የገቡት ይላሉ። ዳዊትን ገብተው እኛ እየተከራከርን ነው ፍረድ እስቲ አሉት። ክርክሩ ምንድን ነው ይህ ወንድሜ ነው ለእርሱ ዘጠና ዘጠኝ ሴቶች በጎች አሉት ለኔም አንዲት ሴት በግ አለችኝ እርሷንም እድሌ አደረጋት አለኝ በንግግርም አሸነፈኛለው ምን ይለዋል እሱኛው ወንድሜ ነው ዘጠና ዘጠኝ በጎች አሉት እኔ ደግሞ አንዳለኝ እና ተከራከረኝና አንዷን በግ ወሰደብኝ ፍረድ እያለው ነው ኦኬ ሴት በግህን ወደ በጎቹ ለመቀላቀል በመጠየቁ በእርግጥ በደለህ ከተጋሪዎቹም ብዙዎቹ ከፊላቸው በከፊሉ ላይ ወሰን ያልፋሉ እነዚያ ያመኑትና መልካሞችን የሰሩት ብቻ ሲቀሩ እነርሱም በጣም ጥቂቶች ናቸው አለ ዳውድም የፈተነው መሆኑን አወቀ ጌታውንም ምህረት ለመነ ሰጋጅ ሆነ ወደቀም በመጸጸት ተመለሰም ይላል ታሪኩን ትንሽ ኮንቨርት አደረጉት እንዴት ዳዊት ጋር ሄደው እግዚአብሔር ላከው ማን ነበር? ናታንን ላከው። አንድ ደሃ አለ አንድ ባለ ጸጋ አለ ብሎ ነው የነገረው። እዚህ ጋር ደግሞ ሁለት ሆነው እንደመጡ ነው የሚያወራው። አንደኛው ደሃ ሆኖ አንደኛው ሀብታም ሆኖ ማለት ነው። አንደኛው 99 በጎች ያሉት አንደኛው አንድ በግ ያለው። የመጽሐፍ ቅዱሱ ታሪክ ግን ምንድነው? አንደኛው ብዙ በጎች ያሉት ብዙ ከፍቶች ያሉት አንደኛው ግን አንድ በግ ብቻ ያለው ነው። ይሄንም ሙፈሲሮቹን ስታያቸው ኢብን አባስንም ይሁት ጠበሪንም ይሁት ሌሎቹም ሙፈሲሮቹ ዳዊት የኦሪዮንን ሚስት እንዳገባ ኦሪዮንን ገሎ ይናገራሉ ማለት ነው ሰው ወንድማችን እኛ ገጣትን እንዲስቀስር ታሪኩ አንተ ጋር ነብይ ኮርጆ ወስዶታል እኔ ዋና ፖይንቴ ግን ይህንን ታሪክ ነብይ ህዳያብ ላይ ላርገው ሳፊያን እንዴት ያገባው ነብይ ሳፊያን ያገባት በካይበር ጦርነት ላይ ምን አድርጎ ነው እናት አባቶቿን ቤተሰቦቿን ሙሉ ገሎ ባሏን ደግሞ ንብረቴን የተደበቀው ባልየው ዘበኛ ነበረ፣ ንብረት ክፍል ጠባቂ ነበረ። ንገረኝ ሲለው አላቅም ሲል ያዘውና እዚጋ የጋለ ብረት እና ድንጋይ ለቀቀበት። የጋለ እሳት እዚ ላይ እንዲቃጠል ተደረገ። ደረቱ ላይ ሊሞት ሲያጣጠር አነሳውና አንገቱን ለሚቆርጥ ሰው ሰጠ። ከዛ አንገቱን ቆረጠ። ከዛስ የዛን ለታውኑ አገባትና የዛን ለታብራት እንትን አለ። ሳያል ቡካሪ እንደምታዩት። አዲሶቹም በሶስት ቀን ውስጥ በካይበር በተደረገ በሶስት ቀን ውስጥ ሂዳ